እኔ እኮ አይደለሁ ላሰማክ ቪዲዮ ምን አባቷ ነው? ከወንድ ጋር ምናምን ትኛልሽ እናትሽ። የኔ ችግር እኮ አይደለም፣ ምንም እንትን የሚል እኮ አይደለም ያ ይመለከተኝ ይበል። የኔ ችግር አይደለም እኮ፣ ፍሬ ናት እኮ ያለችው እሱ ወይ አልሰማም ይሆናል። ገባሽ? እኔ አደለውም ይሆን ለዚህ ምንም ችግር የለው። እኔ ቢሰድበኝ ምን ቢላይ ምንም ችግር የለውም እኮ እኔ እንትን አለልም እኮ ታውቂያለሽ። ምንም እንትን ያላለችው ነገር አላት እንዴ በሽታ ይዞታል፣ በሽተኛ ነው፣ ቅብርጥስ ነው። መዳት የፈለገው ነገር አይደለም ይሄ የውልሽ። ምን አለመሰለሽ፣ አንደኛ የፈለገውን ቢለ እኔ እሱን አልቀየሙ። ለምን ብትይ ማለት እውነት ይመስሏል። እኔ ግን ሪከርዱን ሰምቼ ለፍሬ ነው። እኔ ምንም እንትን አልለውም። ለፍሬ ስደውልላት ለምን እንዲት ያለሽ? ይሄ ከባድ ነገር ነው እውነትም ቢሆን ማለት የለበሽም ስላት ማለት ነው። አንድ ነገር ንገር፣ ትናንትና ኤች አይቪ አለበት ስትል ነበር፣ ትናንትና ታማሚ ነው ስትል ነበር። አንተን አልጠየቅኩም። ኮሆዴ አልገባህም? እንዴት እንደዚህ ሌንስራንታላ አላወራሁም፣ ይሁን እኔ ለእሷ ሪከርድ ልታወጣ ትችላለች። በስልክ አስቀለለምን ኤች አይቪ ያለበት ብለው ብዙ ነገር አወሩብኝ፣ አልቻሉም። የች የቲቪ ታማሚ ነው ብለው ብዙ ነገር አወሩብኝ፣ አልቻሉም። አሁን ደግሞ እንደዚህ ላሉ። እንዴ አንቺ፣ እኔ በናትሽ ሞዴል ሞዴል ሴቶች ናቸው በህይወት ያለፉት። አይደለም እንደዚህ አይነት ያገር የማይወደውን ነገር የድንግል ማርያም ልጅ ነኝ። አንድ እብድ እንደዚህ አወራች። ለኳሱ ትመጣለች። ምን እንደማረጋትን እግዚአብሔር ያውቀዋል። አታስብ፣ እቀጣታለሁ። ማሬ ነው፣ እንደዚህ አትበሉት። ለእኔ እንኳን ፎቶ ልካልኛለች ከልጁ ጋር፣ ልጁ ፍሬንዱ ሊሆን ይችላል። ይቼ ነገረች፣ ባለጌ ነች። በሁለት ቀን ሁለት ቀን ብቻ ነው ያየሁት፣ በአካል አይቼው አላውቅም። በአካል ሁለት ቀን ብቻ ነው ያየሁት፣ በአካል ሁለት ቀን ብቻ። ማሬ ዝም በይ ማሬ ዝም በይ አንቺ ብንሆንሽ ስለ እሱ ይናገር እሱ ባለቤት ሆን እሷ ማለት ነው የምታወራው። እቺ ፍሬ እኮ ማለት እኮ አስር ወንድ ይዛ እኮ በነጭው ኮኬን እኮ የምታቢያበደች ሴት እኮ ነች እንዴ! ለገንዘብ ተብላ እኮ ምንም ነገር የምታደርግ ሴት እኮ ነች ፍሬ ማለት እኮ ፍሬ ማለት እኮ አብዳ ግን እብደቷ ልጆቿን አስቀምጧት ልጆቿን አስቀምቷት ደግሞ የሰውን ህይወት እንዴት ላበላሽ የሰውን ህይወት እንዴት ላብቃ ፍሬ እንደ ፍሬ እኮ ተንኮለኛ የለም እኮ ያበደች ይመስላችኋል አውቃ አበድ እኮ ነች የመንግስት ወረቀት ሰጣት አውቃ ለማስመሰል ነው እንጂ ፍሬ በጣም የፍሬ ተንኮል በህይወታይ እንደሷ ተንኮለኛ ሰው አይቻላቅ ይሄው ለዚያ እኮ ነው የማያልፍላት እኮ ሁልጊዜ ቲክታክ ላይ ነው የምታዩዋት። ዳቦ መግዣ የላትም እንዴ? እንዴት አትቀናብኝ? አምሮብኝ ስታይ ፍሬኮሬኮሬኮን የምንት ላይ ነበረ ማርዬ ባጠብሰ ኔ ልጠብሰ ፈልግ ነበረ ስለኝ ነበረ እኮ የምትመኘኝ ምትኝ ስሙ ስሙ ከድሮ እኮ ነኝ የምትመኘኝ ፍሬ ፍሬ እኮ እንዴ አንቺ ምንድን ነው የምትሉት እንዴ? የማይፈልገኝ ሴት አለ እንዴ? ከድሮ እኮ የምትመኘኝ እኮ እንዴ እኔ እኮ እዛ ካፍቴሪያ እያስተናገደች እኮ ምንም ነገር የምሰጣት ላይ ነኝ እኮ አረ መርሻዬ እንደዚህ ስጠኝ እንደዚህ አድርግልኝ። እንደ እኔ እኮ ጀርመን ሀገር ላይ የታወቀው እንደ ልጅ እኮ ነኝ። እንደ እኔ እኮ የምታወቀው እኮ በስራና በምናምን ነው እንጂ እንደዚህ አይነት ጉድ አለ እንዴ ደግሞ? እንዴ ኤች አይቪ አለበት አለች፣ አልሰማለች። አሁን ደግሞ እንደዚህ አይነት ታወራለች። እ ምን አይነት ግም ነች እንዴ? እኔ ጾኬ እንደዚህ ያናደረኝ በህይወቴ እንደዚህ አይነት እንደ እኔ ድንግል ማርያም ልጅ ነኝ፣ ማተብ አድርጌ እንደዚህ አይነት በህይወቴ እኔ ልጅ አለኝ እኮ እኔ ቤተሰብ አለኝ እኮ። ዛች ሳምሪ ነው ምናምን ከምትባል ልጅ ጋር እሱ አለች። እናንተ ስትደግሙት ግን እናደዳለሁ። በኋላ ሁለተኛ አላወራም። እኔ በስመ አብ ወልድ መንፈስ ቅዱስ፣ ለዛ ነው የሰደብኩሽ። እንደዚህ አይነት ሀጢያት በህይወት በዘሬም የለም በዘሬም የለም። እንደፈለክ ስደበኝ እኔ ችግር የለውም። እኔ መብት ነው። እኔ አንድ ነገር ንገርሽ እኔ ለእኔ አንድ ነገር ንገርሽ እኔ የድንግል ማርያም ልጅ ነኝ። ትክክለኛ ንጹህ የድንግል ማርያም ልጅ ነኝ። በቃ እኔ ቀበቶ ወይና ናስሬ ልጅ አለኝ። አሁን ደግሞ የተከበረች ሚስታለች ወንድ ልጅ ነኝ እኔ ከተፈቀደልኝ ውጭ እንደዚህ አይነት ሀሳብ ጭንቅላቴ ውስጥ ያለም ሰው አይደለሁም። እነዚህ ሰዎች ግን እኔን አታክ ለማድረግ ዳውን ለማድረግ ኤች አይቪ ያለበት ሲሉ ነበር። ለምን ታመሜ ሆስፒታል አልገባሁም ቲቪ ያለበት ሲሉ ነበረ። ለምን ታምሜ ሆስፒታል አልገባሁም መሰለህ። አንቺ ይሄንን ስትይ ማስረጃ አለሽ ወይ አልኳት። ለምን እንደዚህ ትይዋለሽ? ልጁ ጓደኛ ሊሆን ይችላል። ከእንደዚህ አይነት ሰው ጋር ጓደኛ ሆነ ማለት ሆነ ማለት አይደለም። ገርል ፍሬንድ አለው እከሌ የሚባል የነጭ ስም ነገር ነው ጠቅሳ ያወራችሁ እና እንደዚህ ለምን አልሽ ብላ ማለት ነው ፍሬ እኮ ይኸውልሽ እኮ ጀርመን ሀገር ላይ የህግ ወረቀት ተሰጧት እኮ ምንም ሰው አያደርገኝም ብላ እንደ ልብ በምታወራ ሰው እኮ ነች። አንቺ ከዚች ጋር ታወራ ያለች እንዴ! እኔ እኮ እንደዚህ ብላኛለች ያለች ብዬ ጥርሷን ባራግፍላት እኔ ነኝ እስር ቤት የምገባው። ምክንያቱም እሷ ህጋዊ ወረቀት ተሰጧታል፣ መቶ ፐርሰንት ያበደች ነች ተብሎ ስለዚህ መክሰስ ማሳወቅ ነው ያለብህ እንጂ መንካት አችልም። ተብ ነኝ የምቀጣው፣ እሷ አትቀጣም። ስለዚህ እሷ የፈለገችው መናገር ትችላለች። እኔ እንድጎዳት ስለምፈልግ መናገር አትችልም። እሷም እሷን መክሰስ ይችላሉ። እኔን ግን ስለሚያቁኝ የሆነ ነገር መጥቶ አታት ያደርገኛል። ከዛ በኋላ ከመንግስትም፣ ከምንም፣ ከምንም ከሚዲያ ላይ እናጥፈው፣ ህይወቱ እናበላሸው፣ እናሳስረው ምናምን እንዴ መቃብሬን እየቆፈሩልኝ እንድቀበር እያሰቡ፣ እንደ እናንተ እንደ እናንተ አይገባችሁም። እንደ እንደ እስኪ አንድ አዳምጡኝ። እኔ እግዚአብሔርን አመስግኜ እግዚአብሔርን አክብሬ የምኖር ሰው ነኝ። እንደ ኢትዮጵያ እንደገባው ታምሜ አይደለም እግዚአብሔርን ለማመስገን እግዚአብሔር ድንግል ማርያም ናፍቃኛለች ብዬ እንጦጦ ኪዳነ ምሕረት ሄጄ ሶስት ቀን የተጠመቁ ጃፒ የሚያውቀኝ ሰው ነኝ። የእኔና ጃፒ እኮ ጓደኝነታችን አስር አመት ነው። ጠንቅቆ ያውቀኛል እሷ የእሷ ባሏ እኮ ራሱ ጓደኛዬ ነው። ጠንቅቆ ያቀኛል እንዴ እሷ አለቻረ እንዴ ከማንም ጋር ተጋድማ ከማንም ጋር የምትጋደም ከጓደኛችን ጋር የእሷን ታሪክ እንናገር እንዴ እንዴ ባሏ የድሮ ባዳው እኮ ሄጂና ሰርተሽ ነይ እኮ ሸርሙጣሽ ነይ ብር ካልሰጣት እኮ የሚያባራት ሰው እኮ ነች። ሾራፒ ገብታ ነበር እንዴአዳ አሯን አሯን ቤቷ ላይ እየጻፈች አሯን እየበላችን ቪዲዮ እራሱ አይቻለሁ አትበባይዝ በቪዲዮ አይቻለው። እጅጋየሁ ማነችቺ ቱና ቪዲዮ ቀርጻት አሯን እየበላች የኢሉሚናቴ ስዕል፣ ኢሉሚናቴ ራሱ ጆይን አድርጋ ነበር። የኢሉሚናቴ ስዕል እየጻፈች በስኪብርቱ በአሯ እየለቀለቀች፣ መጥቶ ያጸዱላት እነሱ ናቸው። ኢቨን እንኳን አንድ ስሙ መጥራት አልፈልግም። የአሁኑ ጓደኛዋ ገና በር ላይ ሲገባ በጠረባ የሆነ ነገር አንስቶ አፈረጠው ነው የሚሉት። ያው በሽቴቲ ቃላት ማለት ነው። እብድ ለመሆኗ መቶ ፐርሰንት ተሰጥቷታል ካርዱን እንዴ እኔ መጥቻ አልነበረ እንደ ይሄን እኮ የሚያወራው እኮ እውነቱን እኮ ነው። ባይዘዊ እኔ እንጃን እንግዲህ፣ አንቺ እሷን ያስታመመው ቤቲና ቱና ሲናገሩ ሲነግሩኝ፣ በጠረብ አንሳፍፎት ገና በሩን ከፍቶ እሱ የገባው በጠረብ አንሳፍፎ የሆነ ነገር እቃ ሲጥል ነው። እቃውን ጥሎ እኮ ነው ያ ያው እቃውን ሲሆነ የምታምኑበት ነገር ሲጥል በጠረብ አወረደው። ሳሳመጠነበረ የሚገባ ወሬ ሀል ካድማ ማለት ነው መንገድ ላይ አስወጥቶ አሳበዳት መንፈሱ ይሄ እንትን ነው አድርጊ ተብላ ነው። አደይ ናት ያለቻት የሚሚ የሚል ናት ማለት ነው። ወርቄ፣ እኔ እያልኩሽ ያለሁት አንድ ያበደ ሰው እንደዚህ ብሏል ብለሽ ደግመሽ አታውሪብኝ እባክሽ። እሺ፣ ይቅርታ እኔ የተከበርኩ ሰው ነኝ። ድንግል ማርያም ነው እኔ የተከበረ በጣም ችግር የለበትም ልጅ አለኝ። አዳም ጭኛ በጣም ቆጅዬ ልጅ አለኝ። አሁን ከማርዬ ጋር ደግሞ ቀለበት አድርገን ልንወልድ እያሰብን ነው። ህይወታችን ውስጥ እንደዚ አይነት የቆሸሸ ቆሻሻ የሴጣን ወሬ እያወራችሁ ሰው አለ ብላችሁ አትድገሙ። የሚወራ ከጠፋ ዝጉና ቤታችሁን ቡና አፍሉ ወይ ሌላ ነገር ስሩ። እንደ ከዴ እንደዚህ ያለች ብለሽ የምታወሪ አንቺ ምንድን ነው አይደበ? ይሄ ነገር እንዴት እንደዚህ ያልሽ? በቃ ተጣላሽ አ ተሰዳደብሽ አይበቃም እንዴ ምናምን አልኳት። ከዛ ላይ ላይ ነው የዘጋችብኝ ለዛ ነው ይሄንንም ያነሳሁት እንጂ ማለት ነው። እኔ ምንም ቢል እኔና ጃፒል እንተዋወቃለን፣ ምን አይነት መልስ እንደምሰጠው አውቃለሁ። በምን እኔ ጭራሽ እንደዛ ሲልም አልሰሳዳ። አዳምጪ ገባሽ፣ እኔ ወንድ ልጅ ነኝ። እኔ የምልሽ ግን ወርቄ፣ ስለሰደኩሽ ይቅርታ። እኔ የበዛበት ሰው ነው። ቆንጆ ነኝ። ሜትር ከሰማንያ አምስት ነኝ ቆንጂዬ ሚስት አለኝ እንዴ ጽድት ያለ ፊቴ አንዴ ፊቴ ይታጠብልኛል። አንዴ በቃ ፎይለ ኑሮ ኖራለው። አንዴ ፍራንክፈርት፣ አንዴ ሚስቴ ጋ ጽድት ብዬ ስራዬን እየሰራው፣ እንዴ የራሴ ገቢ አለኝ። የለመንኳችሁ ነገር የለም። ምንም ምንድን ነው አይን የበዛብኝ ምን አርጊያችሁ ነው? ቆይ እስኪ ለጠቅላላ አለም ላለሁ ህዝቡ ነው ጠቅላላ አለም ላይ እኔ እኔ ያላችሁ አለም ላይ ላላችሁ ምንድን ነው በቃ እንደ ከቦስ ጭንቅላት ላይ ውረዱና እስኪ ደግሞ ሌላ አንድ እስኪ እንፈልጋችሁ እሱን እርገጡት። እንደ አመት ሙሉ አይከብድም። ፍትህ ለቦስ እያለ ፍትህ ለቦስ በቃ ጋይስ፣ እኔ የእሷን ከፈለኩ የማዳም ዲያክቲቭ አድርገው አካውንቷን ማዘጋት ይችላሉ። እንደዚህ ክፋት ካሰብኩ ማለት ከዚህ ከካም ጋር እንደ ፍትህ ለቦስ ንምን አርኳችሁ አንድ ቀን ተናግር አላቀ። ጭራሽ ደግሞ እንደዚህ ነው አላችሁ። ነገስ ምን ልትሉኝ ነው? ስለ ነገ ጨነቀኝ እኮ። ነገ ምን ልባል ነው እኮ ነው? ከዚህ በላይ ምን ትባላለ? ከዚህ በላይ ማ አይከብድም። አይከብድም። ያው ፍሬም እያዳመጠች ነው። ሰምተሻል? እኔ አረቺ ከካምነች በእናት ቺ ገረድ ሳምሪም ስታገናንቅ የነበር ይኸው። ሰምተሻል? ስሚበጋለሞታ ነች። እንዴ ጋር ከዛሬ ቦታ ጋር እኛ ውል የለንም፣ አንፈልግሽም። አናት ይቅርታ ጠየቀችን፣ በቃ አንፈልግሽም። አላሰደበችም ብሎክሽን አናነሳም አለን። እንዴ በቃ አንፈልግሽም እኮ አንፈልግሽም ነው። የማዳም ቅመሞች እና ቤተሰቦቼ ናቸው እንጂ ፍትህ ስጡኝ። እነሱ ፍትህ ይሰጡኝ ይሆናላ። እንችግር አለሁ እነሱ ተመልካች ነው እንዴ የአለም ህዝባር ነው እንዲመስሁን፣ ይሄ እኔ እኔ በማገባኝ ገብቼ ይኸው ልታጣል አልጣለም። ሞት ይመጣል እንጂ አልጣለም። እኔ ከቦስዬ ጋር በቃ ቦስዬ፣ ማንኛውም ወዳለው እንደፈለክ ተሳደብ፣ ሌላውን ከምትሰድብ ስድበኝ ይሻለኛል። አይዞ አይዞ አይዞ፣ ዝም በላቸው፣ ዝም በላቸው፣ ከኔ ጭምር ዝም በላቸው። ምን እናውራ? እኔ እኮ መች ደረስኩባችሁ እኮ እንዴ ስነሳ

አስቡ እንግዲህ ስሙን የምታጠፋው ጋር ያለች ፈልጓው ስላልተሳካላት ነው። ይኸውልሽ ቤቴን አድስልኝ ለመጀመሪያ ጊዜ ቤቴን ማሳደረው ቦስን ብቻ ነው ብላ ድሮ ታወራ ነበር። ይ ምን አባሽ ቤትስቤት እግዚአብሔር ተፈልገ የነበረ እግዚአብሔር ኪዳነ ምሕረት ምስክሬ ነው የምልሽ። እረት ነው አንቺ ሴስ ነሽ የምልሽ። እዛ ሂጂ ነው የምላት እኔ ምንድን ነው በቃ አልፈልጋችሁም ስለም አልፈልጋችሁ፣ ብሎክ ስላረኳችሁ ይሄን ያህል ትወርዱብኝ አላችሁ እንዴ? ቄት ከሌለው ሰው ጋር የምታድሩት ሰውን እንዲ የተመጠጠ በቃ ሎሚ ሎሚ ከምታ እንዴ፣ እኛን ቤት በኩል ልታገኙም ነው ነው እኛን ከብዳችኋል፣ እግዚአብሔር እኔ ከብዳችኋል። እኔ ከእነዚህ ጋር እንዴት ነው እንደ ከእኔ ጋር እኮ አደባባይ ላይ ቁ መታየት ትፈልጋለች እንዴ? ማን ናት እች? ሉሲ ሉሲ በዲዳስ እኔ እግዚአብሔርን ነው መልሽ። አንድ ቀን ይኸውልሽ እሷ የምሰራበት ጋር ላይቭ ገባን። ና ከአሜሪካ ይሄ ልጅ ማን ነው ይሄ ልጅ ማን ነው ብለው በዋትሳፕ ምናምን አጨናነቋት። ተናዳ ልትመልስላቸው ነው እንዴ? ከዛ ናረ መልስ ይላቸው ምናምን እላታለሁ። ተናዳ ረቷቸው ምናምና። የዛ ኔ ከማሪዬ ጋር ብዙም አልተዋወቅንም ነበር። ይሄ ያበቃ አንድ ነገር ልንገርሽ ይኸውልሽ ፍላጎት አላት። እኔ ደግሞ እንደ እህቴ ስለማይሽ መጥፎ ሴት ስለዎች ደግሞ ብሎክ አድርጌሻለሁ በቃ እዛው በጸበልሽ። እንደ ምንድን ነው ይሄን ያለኝ እንደ አፋውተን እንናገር እ ወንድ ልጅ እኮ ኧረ በየሱስ ምናምን ስም ማጥፋት ጀመርሽ ደግሞ አረ ይደብራል። በእናትሽ ይደብራል። መቼ መሰለሽ የተላከልኝ ሐሙስ ለታን የተላከልኝ። ከዛ ምን ትላለች መስ ቁጭ ብሎ ከሳምሪጋ ኮን ነግሬሽ አደለ እንደዚህ ስሙን እየጠራች የዛን ማለት ነው እንደዚህ ምናምን። ከዛ ምንድን ያለች እንትን ልብስ ግን አይገዛለትም ነበረ። እና እስካሁን ድረስ ገርል ፍሬንዶ አለ ገርል ፍሬንዶ እስካሁን ድረስ። ወርቅ አትድገሚ ወሬውን። እኔ ግን አንድ ነገር ልንገርሽ ሲጀምር እኮ ሳምሪ መች ቀን ነው? ከትናንትና ወዲያ ነው። መታ ማርዬ ሳላቅ ተናግሬሽ ይሆናል። ያቺ አይደለች? እቺ ጂጂ ቤት አንድ እንትን አለች አይደል? ቀይለች ምትገባ ሳምሪ ያለች አይደለችም? ሆነች ቀይ ነገር ቀይ። ለእንትና ስትከራከር የነበረው ነገሩ ሰፍቶ እዚህ ድረስ ደረሰ እንጂ መጀመሪያም እኛ ቢረጀስ ለምን አይተው በቃ ራሱ በቃ እንደ ሴት ነው። እንደዚህ ሆነ እንደዚህ ሆነ እያለ ሲመጣ የነበረው ገባ። ኢንተርቴን የተደረገ አይመስለኝም። እና ጋቹ አንደርስታንድ ያደርጋል። ግን በቃ አንተም ፍረስትሬሽንህን ብዙ አታሳያቸው፣ ሞር እንትን ይጠቀሙበታል። ታውቃለህ፣ በሌላ ኤክስፔሪንስ እነሱ እንደሚነግቡ። ትክክል ትክክል። ብራ ቴንክ ዩ ኖ ወሪስ። ያማ ብቻ ግን ይሰለቻልናግን ፍሩ እናይ ነበረ እኔ ለማንኛውም በቃ እንገናኛለን። እሺ ማርዬ፣ ወርቄ በቃኛ ጉዳይ፣ መልካም ምሽት ሁላችሁም ይመችግሻ፣ አሪፍ አዳሪ ሆንልህ። ከዚህ በኋላ ግን እንደዚህ የሆነ ነገር ምናምን እኔ ቤት እንዳትደግሙ፣ ማስጠንቀቂያ ተሰጥቶኛል። ሰምታችኋል? ምንም ነገር እንዳታወሩ። ስለሮ ችግር ያለባቸው ሰዎች ስለሆኑ ይደብራል፣ ይደብራል። በቃ ሰው በጥሩ እኮ አያነሳሽም እኮ ሁሌ በመጥፎ ይደብራል። አንዱ ሲያልቅባቸው፣ አንድ ነገር አንድ ሲያልቅባቸው፣ አንድ ነገር ሲደጋገምም እኮ ምንድን ነው ለእነሱስ? ኧረ እግዚአብሔርን ፍሩ ባያቸው። በቃ ስሙን አናነሳ በዚህ ቤት። ዋ ብታነሳ ትቦለካላችሁ። በቃ ይመቻችሁ፣ ደህና ደሩ። የድንግል ማርያም ልጅ የኢየሱስ ክርስቶስ ልጅ ነኝ። አመሰግናለሁ። ሁልጊዜም የእግዚአብሔር ልጅ የኢየሱስ ክርስቶስ ከነ ልጁ ከነ እናቱ የተመሰገነውን ሁሌ የማከብረው ክብሩን እሱ ይስጥ። አመሰግናለሁ። መልካም ምሽት ይላችሁ። ደህና እደሩ። መልካም ምሽት። ይመቻል። ደህና እደሩ።